ሪፖርት ዜናዎችን ይዘን ቀርበናል። በቅድሚያም የውጭ ጉዳይ ሚኒስቴሩ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም አሉ። መንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ በንድ እንዲያወጡ የሚያስገደው ድንቃጌ ተሰረዘ። የኢትዮጵያ 2018 በጀት ዓመት ረቂቅ ወደ 2 ትሪሊዮን ብር ተጠጋ። አሜሪካ የኢትዮጵያ የባህር በር የማግኘት ፍላጎቷን እንደምትደግፍ አሳወቀች። የትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ 12 ሀገራት ዜጎች ወደ አሜሪካ እንዳይገቡ አገደ። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም አሉ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅሞች ጉዳዮችን ስታነሳ ትኩሳታቸው የሚጨምር ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፈም ሲሉ ለፓርላማ አባላት ገልጸዋል። ውጭ ጉዳይ ሚኒስቴሩ ይህንን ያሉት ከፓርላማ አባላት በቃል ያቀረቡላቸው ጥያቄዎች ሐሙስ ግንቦት 28 2017 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። በዛሬው መደበኛ ስብሰባ ጥያቄ ያቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይ ዶክተር ደሳሌኝ ጫኔ የኢትዮጵያና ኤርትራ ወቅታዊ ሁኔታን አስተዋል። ኤርትራና ኢትዮጵያ ወደ ጦርነት ጅማሮ እየወሰዳቸው ያለ የቃላት ጦርነት የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉ ተጨማሪ ጥያቄ ማክለዋል። ውጭ ጉዳይ ሚኒስቴሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። የውጭ ጉዳይ ሚኒስቴርን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመለከቱት ዶክተር ጌዲዮን እስከማቀው ድረስ የቃላት ጦርነት ውስጥ እንዲህና እንዲያ ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮች ምክር ቤትና የቀድሞ የመንግስት ኃላፊዎች የራሳቸው ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው አይገባም ሲሉም አሳስበዋል። በቅርቡ የእነርሱን ንግግር በተመለከተ የውጭ ጉዳይ ሚኒስቴር የአሁኑ ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። መንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ድንጋጌ ተሰረዘ። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደው የአዋጅ ድንጋጌ ተሰረዘ። ድንጋጌው በዛሬው ዕለት በፓርላማ ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑ ተገልጿል። ባለፈው መጋቢት ወር መጀመሪያ ለተወካዮች ምክር ቤት የቀረበው ይህ አዋጅ የመንግስትና የግል ተቋማት ከሚሰጧቸው አስራ አምስት አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስቡ የሚያስደነግግ ድንጋጌ በውስጡ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በአዋጁ ላይ ሰፍሯል። የፌዴራል መንግስት የአዲስ አበባና የድሬዳዋ ከተማ አስተዳደሮች ከጠቅላላ ዓመታዊ በጀታቸው ውስጥ የተወሰነ ድርሻ ለፈንዱ እንዲያዋጡ በአዋጁ ተደንግጓል። ከለጋሽ አካላት ከበጎ አድራጎት ድርጅቶችና ከግለሰቦች እንደሚሰበሰብ እንዲሁም የሀገር ውስጥ ሀብት ማሰባሰቢያ ስልቶችን በመጠቀም የሚገኝ ገንዘብ የፈንዱ ሌላኛው የገቢ ምንጭ ይሆናል። በገቢ ምንጭነት በአዋጅ ተዘርዝረው ከነበሩ መካከል የመንግስትና የግል ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድድ ድንጋጌ አንዱ ነበር። አዋጁ ለውይይት በቀረበበት ወቅት ከደሞዝ ላይም ሆነ ከተለያዩ አገልግሎት ለፈንዱ ገቢ የሚሆን ገቢ መሰብሰብ የግለሰቦችን የመክፈል አቅም ያገናዘበ ነው ወይ የሚል ጥያቄ አንስቶ ነበር። ለፈንዱ የገቢ ምንጭ እንዲሆኑ ከጠበቁ ውስጥ የቴሌኮሙኒኬሽን ድምፅና የዳታ አገልግሎት፣ የዲጂታል ባንኪንግ፣ የብራት ጌት ሽያጭ፣ የፖስታ፣ የፓስፖርትና የቪዛ አገልግሎት ክፍያ፣ የንግድ ፍቃድ በሚወጣበትና ና በሚታደስበት ጊዜ በቁርጥ የሚታሰብ ክፍያ አጠቃሽ ናቸው። ባንኮች አነስተኛና ንግድና ፋይናንስ ድርጅቶች የሚሰጡት የብድር መጠን ላይ የሚታሰብ ገንዘብም ሌላኛው የፈንዱ ገቢ ምንጭ ነው። እነዚህን ከመሰሉ አገልግሎቶች የሚሰበሰብ ገንዘብ በጠቃሚዎች ላይ ጫና ያሳድራል የሚል ትችት ቢቀርብበትም እነርሱን የሚመለከት አዋጅ ላይ ምንም አይነት ማሻሻያ ሳይደረግ አዋጁ ጸድቋል። ሆኖም በአዋጁ ተካቶ የነበረው ና ሰራተኞች ከደሞዛቸው ላይ ለፈንዱ እንዲያዋጡ የሚያስገድደው ድንጋጌ ግን ተሰርዟል። የ2018 የፌዴራል መንግስት በጀት በብር ቢጨምርም በዶላር ስሌት ከፍተኛ ቅናሽ አሳየ። የፌዴራል መንግስት ለ2018 ያዘጋጀው በጀት ከዘንድሮ አኳያ በግማሽ ትሪሊዮን ብር ገደማ እድገት ቢያሳይም በዶላር ሲሰላ ከፍተኛ ቅናሽ አስመዝግቧል። ለሚቀጥለው ዓመት የተዘጋጀው በጀት ሁለት ትሪሊዮን ብር የሚጠጋ እንደሆነም የጠቅላይ ሚኒስቴር ጽህፈት ቤት አሳውቋል። በጀቱን ያጸደቀው የአዋጅ ረቂቅ ዛሬ ሐሙስ ግንቦት 28 2017 በተካሄደው የሚኒስቴሮች ምክር ቤት መደበኛ ስብሰባ ላይ ቀርቦ ውይይት እንደተደረገበት ጽህፈት ቤቱ አመላክቷል። በጀቱን ያጸደቀው የአዋጅ ረቂቅ ዛሬ ሐሙስ ግንቦት 28/2017 ዓ ም በተካሄደው የሚኒስቴሮች ምክር ቤት መደበኛ ስብሰባ ላይ ቀርቦ ውይይት እንደተደረገበት ጽህፈት ቤቱ አመላክቷል። የበጀት ረቂቁ የሀገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ እንዲሁም በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የተዘጋጀ እንደሆነ ጽህፈት ቤቱ ገልጿል። ከዚህ በተጨማሪም የ2018 እስከ 2022 ዓ.ም ድረስ ያለው የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍ መሰረት በማድረግ የተዘጋጀ እንደሆነ መግለጫው ጠቁሟል። ለዚህ ማዕቀፍ መነሻነት የተዘጋጀው 2018 በጀት ትክክለኛው መጠን የጠቅላይ ሚኒስትር ጽህፈት ቤት ዛሬ ባወጣው መረጃ ላይ አልተገለጸም። የ2018 በጀት ከዘንድሮ ጋር ሲነጻጸር በ500 ቢሊዮን ብር ገደማ ጭማሪ ቢኖረውም በዶላር ግን ከፍተኛ ቅናሽ ነሳይቷል። ከግንቦት 2017 ዓ.ም የጸደቀው የዘንድሮ 971.2 ቢሊዮን ብር መደበኛ በጀት በወቅቱ ምንዛሬ የ17 ቢሊዮን ዶላር ገደማ ነበር። የሁለቱ ድምር የ2017 አጠቃላይ በጀት ከ1.5 ትሪሊዮን ብር በላይ ወደ 21.8 ቢሊዮን ዶላር ገደማ አድርሶታል። ይህ አጠቃላይ በጀት ዛሬ ሚኒስቴሮች ምክር ቤት ለፓርላማ ከመራው የ2018 በጀት ጋር ሲነጻጸር 6 ቢሊዮን ዶላር ገደማ ልዩነትን ያሳያል። አሜሪካ የኢትዮጵያን ባህር በር የማግኘት ፍላጎት እንደምትደግፍ አሳውቀች በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ አማራጮችን መከተል አለባትም ብላለች። አሜሪካ ኢትዮጵያ የባህር በር ተደራሽነትን በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ በሆኑ አማራጮች ለማስፋት የምታደርገውን ጥረት እንደምትደግፍ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን መሲንጋ ገለጹ። ጉዳዩ የሀገሪቱ ኢኮኖሚ አቅጣጫ ግምት ውስጥ በማስገባት ወሳኝ መሆኑን አጽንኦት ሰጥተዋል። አምባሳደር ኤርቪን ማሲንጋ ኢትዮጵያ ኢኮኖሚዋ በፍጥነት እያደገ ባለበት ሁኔታና እድገቱም እንደሚቀጥል የሚያመላክቱ ትንበያዎች መኖራቸውን ገልጸው የባህር በር ተደራሽነትን ማስፋት ጠቃሚ ነው ሲሉ ለኢትዮጵያ ዜና አገልግሎት ሰጥተዋል። እንደዚህ አይነት ጥረቶችን መደገፍ የአሜሪካ መንግስትና የእኔም ኤምባሲ ወደፊትም የሚሰሩት ጉዳይ ነው ሲሉም ገልጸዋል። አክለውም ዋሽንግተን ይህንን ጉዳይ እንደምትገነዘበውም ተናግረዋል። የትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ የአስራ ሁለት ሀገራት ዜጎች ወደ አሜሪካ እንዳይገቡ አገደ። የአሜሪካው ዶናልድ ትራምፕ ሶስት የአፍሪካ ቀንድ ሀገራት ኤርትራ፣ ሶማሊያና ሱዳንን ጨምሮ የአስራ ሁለት ሀገራት ዜጎች ወደ አሜሪካ ምንም አይነት ጉዞ እንዳያደርጉ መከልከላቸው ተገለጸ። ሌሎች ሀገራት ቻድ፣ ኮንጎ፣ ሊቢያ፣ ኢኳቶሪያል ጊኒ፣ የመን፣ ሀይቲ፣ ኢራን፣ ማይናማርና አፍጋኒስታን ናቸው። የጉዞ ክልከላው ሙሉ በሙሉ ነው የተባለ ሲሆን ክልከላው የተላለፈባቸው ሀገራት ዜጎች ለቢዝነስ፣ ለጉብኝት፣ ዘመድ አዝማድ ለመጠየቅ፣ ለትምህርትና በተለያዩ የአሜሪካ ቪዜዎች ወደ አሜሪካ ምድር መግባት አይችሉም ተብሏል። ክልከላው የተላለፈባቸው ሀገራት ዜጎች በማንኛውም በረራ ወደ አሜሪካ ምድር መግባት አይችሉም የተባለ ሲሆን ድንገት እንኳን ገብተው ከተገኙ በኤርፖርቶች ላይ ተይዘው እንዲቆዩ ይደረጋል መባሉም ተመላክቷል። ሙሉ በሙሉ ክልከላ ተደርጎባቸዋል ከተባሉት ሀገራት በተጨማሪ የሰባት ሀገራት ዜጎች ላይም ጥብቅ ቁጥጥርና የጠናከረ ክልከላ እንዲደረግ ዶናልድ ትራምፕ መመሪያ ማስተላለፋቸውን ዓለም አቀፍ መገናኛ ብዙኃን በዘገባዎቻቸው አስታውቀዋል። አድማጭ ተመልካቾቻችን ከቶፕንስ ኔትወርክ ላለት ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።